ኢትዮጵያ ተቀርታ የማታልቅ ባህር ስለሆነች በቁንጽል እውቀት ኢትዮጵያን ዲፋይን ለማድረግ ከመሞከር በየቀኑ ለመማር፣ በየቀኑ ለማቀፍ፣ በየቀኑ ለመቅረብ፣ ለመጠጋት ብንሞክር ይበልጥ የተሻለ እውቀት ለመሰነቅ ስለሚያግዝ መላው የኢትዮጵያ ልጆች ኢትዮጵያን አውቀን አልጨረስናትም። ብዙ አስደናቂ እውቀቶች ጥበቦችና ተዝቀው የማያልቁ ሀብቶች ያላት ሀገር ስለሆነች ልባችንን ወደ ሰላምና ወደ ፍቅር በመመለስ ኢትዮጵያን ለማወቅና ለማበልጸግ በጋራ እንድንሰራ በታላቅ ትሕትና ጥሪን ማቅረብ እፈልጋለሁ። ኢትዮጵያም ልዩ ልዩ ቋንቋ፣ ልዩ ልዩ ባህል፣ ልዩ ልዩ ምልከታ ያላቸው ዜጎች ያላት ሀገር ብትሆንም በጋራ ስንቆም ውብና ጠንካራ ስለምንሆን አብሮነታችንን በምንም ሁኔታ የማንሸረሽር ህዝቦች እንድንሆን በመደመር እሳቤ በህብረ ብሔራዊነት ትርክት በጋራ ለመቆም እያንዳንዳችን በግልና በጋራ እንድንወስን በታላቅ ትህትና ጥሪ ላቀርብላችሁ ወዳለሁ። አባይን አባይ ያሰኘው በጋራ መፍሰሱ ነው ከግሽ አባይ የሚፈልቀው አንድ ወንዝ ብቻውን ቢፈልቅ ያን የሚያክል ጉዞ መጓዝ አይችልም ዲዴሳን ጨምሮ ዳቡስን ጨምሮ በርካታ ጅረቶች ጨምሮ ተደምሮ ሲጓዝ ግን አፈር ድንጋይ ተራራ ዛፍ ሳያቆመው ሁሉን እየገነደሰ ሁሉን እያሸነፈ እስካሻው ድረስ መጓዝ ይችላል ያ ቦይ